ሰላም ሰላም ውድና የተከበራችሁ የሰው ሚዲያ ቤተሰቦች፣ የሰው ሚዲያ ሁሌም ለእናንተ የሚሆኑ ከሰው የመነጩ ሰውኛ ሀሳቦችን በሰው አዘጋጅቶ ለእናንተ የሚያቀርብ ሰውኛ ሚዲያ ነው። ዛሬም በአዲስ ወቅታዊ ጉዳይ መተናል ማለት ነው። ከዚያ በፊት ግን እንደተለመደው ላይክ፣ ሰብስክራይብ፣ ሼርና ኮሜንት ማድረጋችሁን አትርሱ። ሚዲያችን እኛ በምናስበው በምንንቀሳቀሰው ልክ እየተንቀሳቀሰልን አይደለም። እንድንቀሳቀስ ደግሞ የእናንተ ሁሉን አቀፍ እገዛ ያስፈልገናልና፣ ስለዚህ በምትችሉት ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ፣ ኮሜንት መጻፍ ምንም አያስከፍልምና ይህን ከማድረግ ጀምሮ ከዛም ባሻገር ደግሞ እኛን ማገዝ በምትፈልጉት ሁሉ እንድታግዙን ጥሪ እናቀርባለን። ለምን እየሰራን ያለነው ስለ ሰው ነው። የሰው ጉዳይ ግድ የማይለው ደግሞ ሰው የለምና። በዛሬው ዕለት እንግዲህ ከሰሞኑ በንቁ ፖድካስት ላይ አንዲት እህት ቀርባ ነበረ። የፍቅር ታሪኳን ያወራችው የ10 ዓመት የፍቅር ታሪኳን፣ ግን በአካል ከማታውቀው ሰው ጋር ለ10 ዓመት ያህል በስልክ ብቻ እያወራች እንደቆየች እንደምትወደው በአንድ አጋጣሚ ምስጢር ብላ ባወራቻት ጓደኛው አማካኝነት ግጭት እንደተፈጠረ ከዚያም በኋላ በሆነ ምክንያት ተግባብተው እንደተዋወቁ ነገር ግን እሱን መቅረብ እንደከበዳ ስታወራ ነበረ። ትልቁ ነገር ለምን እሱን መቅረብ ከበዳት የሚለውን ስናስብ ልጅቷ አካል ጉዳተኛ ናት። ስለዚህ ባይቀበለኝስ የሚል ጥያቄ ስለነበረ ይህን ነገር ለማድረግ ተገድዳለች ማለት ነው። እኛ እንደ ሰው ሚዲያ ሰውኛ ጉዳይ ግድ ይለናልና ከሰው አንጻር ሶስት ነጥቦችን ልናነሳ ወደድን። ወደ እናንተ መጣሁ። የመጀመሪያው ነገር እንግዲህ እቺ ልጅ ለምንድን ነው እንደዚህ አይነት ሀሳብ እንድታስብ ያደረጋት ብለን ስናስብ ማህበረሰባዊ እሳቤው ነው ያሰራት። ምናልባት ከቤተሰቦቿ ጀምሮ በዙሪያዋ ያለ ማህበረሰብ ለእሷ የሚሰጠው ግምት፣ ለእሷ ያለው ቦታ፣ ለእሷ ያለው ክብር በጣም የወረደ ሁኖ ከማየቷ የተነሳ ያኛውን ሰውዬም በሷ በነሱ በጎረቤቷቸዋ በምታውቃቸው ሰዎች ለመለካት ተገዳለች ማለት ነው። ያ ማለት እሱም በአካል ስለማያቀኘው እንጂ ቢያቀኝ ሊቀርበኝ አይችልም የሚል ድምዳሜ ላይ እንድትደርስ አድርጓታል። እና ስንቶቻችን በዙሪያችን ስላለ ሰው ተገቢውን የሰው ክብር ባለመስጠታችን፣ ተገቢውን የሰው ቦታ ባለመስጠታችን፣ ተገቢውን ለሰው ሊገባው የሚችለውን ፍቅር ባለመስጠታችን እንደ ሰው እንዳይሰማው አድርገናል። ልጅቷ ላይ ያየ ነው። ይህንን ነው። ልጅቷ በአስር ዓመት አመት ህይወት ውስጥ የምትወደውን ሰው በስልክ እያወራች በአካል ግን በራስ መተማመን ኑሯት እንዳትቀርበው ያሰራት የማህበረሰቡ እሳቤ ነው። እኔ የተለየው ፍጡር ነኝ። እኔ ሰው የማይቀርበኝ እንደዚህ ስለሆንኩ ነው። እኔ ሰው ሊቀርበኝ የሚችል ሰው አይደለሁም። እኔን ሰው ሊቀርብ የሚችልበት ምክንያት የለም። የሚሉ እሷ ወደ ሰው እንዳትቀርብ የሚያደርጉ ማህበረሰባዊ እሳቢው ያሰጣትን፣ ያሳደገላትን፣ በውስጧ ያቆየላትን ጥሩ ያልሆነ ራሷን የሚታሸሽበት ማህበራዊ ግንኙነቷን የማታጠነክርበት እንዳጠቃላይ ሰውነቷን የማትቀበልበትን አይነት ሁኔታ ውስጥ እንድትገኝ ስላደረጋት ይህን ፍቅሯን ለመቀበልና የምትወደውን ሰው ለማግኘት የሚያስችል በራስ መተማመን ልታጣ ትችላለች ማለት ነው። ዋናው ነገር እኛ ይህን ከሰው አንጻር ለምን ላይ እናየዋሰብን ስንል ሰው መለካት ያለበት በሚናገረው ቋንቋ በሚከተለው ሃይማኖት ወይም ደግሞ ፈጣሪ በአንድ አጋጣሚ ወይም ደግሞ ከተፈጥሮ ጀምሮ በሰጠው እና እሱ ተቀብሎ በሚኖረው ማንነቱ ሳይሆን መለካት ያለበት ሰው ሆኖ በመፈጠሩና በሰውነቱ ብቻ ነው። እንደ ሰው እየተሳሰምን ለሰው የሚገባውን ክብር ለየትኛውም ሰው መስጠት ብንል ለማመድ ኑሮ ይች ልጅ ፍቅሯን ለመግፋት የምትወደውን ሰው ፍቅሯን ለመግፋት ባልተነሳሳች ነበር። የምትወደውን ሰው ለማግኘት ባልፈራች ነበር። በዚህም ላይ ተመስርታ ደግሞ ከማግኘት ባልተቆጠበች ነበር። ይሄ የሚያሳየው ምንድን ነው? እኛ በሰዎች ላይ የምናስቀምጠው ግምት፣ እኛ በሰዎች ላይ የምናሳድረው አሉታዊ ተጽዕኖ ሰዎች በዓላማቸው በስኬታቸው፣ በወደፊት ህይወታቸው ላይ ምን ያህል ተጽዕኖ እንደሚያሳድር ነው ማየት የሚቻለው። እና ስለዚህ ሰውም በሰውነቱ ማየት ግድ ይለናል ማለት ነው። በነገራችን ላይ የእኛ ማህበረሰብ ለየት የሚያደርገው አንድ ነገር አንድን የተሰበረ ዕቃ እኮ እንደገና ጠግኖ የመጠቀም ልማድ አለው አንድ ዛፍ ላይ የሆነች ቅርንጫፍ ተቆረጠች ብሎ ሙሉ ዛፉን አይቆርጥም ያቺ ቅርንጫፏ መልሳ እንዴት ለመልም እድል ይሰጣል እንጂ ነገር ግን አንድ ሰው ከአካሉ መካከል የሆነ ነገሩ ስለሌለ ብቻ አጠቃላይ ሰውነቱን መካድ ለምን ባህል ሆነ አንድን ተቆርጦ የሚወድቅ ዕፅ ቅርንጫፉ ሲደርቅ በአንዷ ቅርንጫፍ ምክንያት ዛፉ ሊቆረጥ አይገባም ብሎ ዛፉ እንዲቀጥል የፈቀደ ማህበረሰብ አንድን ሰው ሆኖ የተገኘ ሰው በሰውነቱ ሊከበር ሲገባው ሰውነቱን የሚያጎድል የሚመስል ከአካሉ አንድ ነገር ስለታጣ ብቻ ለምን ሰውነቱ ይካዳል የሚል ጥያቄ እንድናነሳ ስለሚያስገድደ ነው። ስለዚህ አገልግሎት የማይሰጥን እቃ ጠጋግነን አገልግሎት እንዲሰጥ አድርገን የምንጠቀምበት ባህል ያለን ሰዎች ሆነን ሳለ ከዚያም ባሻገር ከዛፍ መካከል የደረቀ ቅርንጫፍ መኖሩን አውቀን፣ ነገር ግን ስለደረቀው ቅርንጫፍ ብለን ሳይሆን ስላልደረቀው ቅርንጫፍ ብለን ዛፉን መቁረጥ ተገቢ አለመሆኑን ካመንን ከአንድ ሰው የሆነች ትንሽ ጉድለቱን አንስተን ሰውነቱን ለመካድ የምንንደረደርበት ተፈጥሯዊ ምክንያት ምንድን ነው የሚለውን ነገር ስናስብ ሰብአዊ አረዳር ስለሌለን ነው። እና ስለዚህ ሰብአዊ አረዳር ሊኖረን ይገባል ነው የመጀመሪያው ነገር። ሁለተኛ ልናነሳው የወደድነው ነጥብ ደግሞ ምንድን ነው ብለን ስናስብ እንግዲህ በሁለቱ ጥንዶች መካከል፣ በባለታሪኳና ታሪኩ በተጋራለት ግለሰብ መካከል ያለው የ አስር ዓመት የስልክ ብቻ ቆይታ፣ የ አስር ዓመት የስልክ ብቻ ፍቅር፣ የ አስር ዓመት ያለመገናኘት፣ ነገር ግን ምጣኔ ሀብታዊ የመደጋገፍ ነገር ነበረ። ምናልባት ምንድነው፣ በኢኮኖሚ ደረጃ ያግዛት እንደነበረ የደግፋት እንደነበረ የምትፈልገውን ያሟላላት እንደነበረ አውርታለች። ከዚያም ባሻገር ግን እሱ ለማግኘት ይፈልግ እንደነበረ፣ እሷ ደግሞ ለማግኘት ትፈራ እንደነበር ተናግራለች። በዚያ መካከል ግን ይህ ባለበት ምናልባትም በመካከል ደግሞ ያልነገረችው ነገር ተነግሮ በዚያ ምክንያት እርቋትም መልስ ወደ ማላስችለው ብሎ ተገናኝተው ዳግም በስልክ እስኪ ቀጥሉበት ድረስ እና ታሪኩን መታ እስከምታወራ ድረስ የነበረው ቆይታ እንዴት አስር ዓመት ያውም በአንድ አገር ውስጥ እየኖሩ ሰው ከባህሩ አዶ ባማዶና ከሀገር ውስጥ ሆኖ ሲኖር ልዩ ልዩ ምክንያት ይኖረዋል። እንግዲህ ሰው የወጣበት ዓላማ ይኖረዋል። የወጣበትን ዓላማ ሳላሳካ ብሎ ሊቆይ ይችላል። ይሄኛው እንዳይሄድ ደግሞ ይሄኛው ለመሄድ የሚያስችለው አጋጣሚ እድል ላይኖረው ይችላል። ግን አገር ውስጥ እየኖረ ያውም በቅርብ አካባቢ እየኖረ አንዱ ለማግኘት ያለሽበት ድረስ ልምጣ ያለ ሀሳብ እያቀረበ ይሄን ነገር ማድረግ የሚያስችል ከማህበረሰቡ እሳቤ በላይ ፍቅር ኃይል የለውም ወይ የሚል ጥያቄ እንድናነሳ ሲያስገድደን፣ ፍቅር ኃይል አለው። በእርግጥ የማህበረሰባዊ እሳቤ በጣም ያስራል፣ እናውቃለን። ግን ፍቅር ኃይል አለው። እኔ በፍቅር በሰውነትና በፍቅር መካከል ያለውን ሁኔታ ለመረዳት ከተፈለገ ፍቅር ክርስቶስ ነው። ፍቅርን ያገኘ ነው። ከፈጣሪ ነው ፍቅር የተሰጠን በተፈጥሮ ነው ፍቅር የተሰጠን። ሰው ሆነን ስለተገኘን እንደ ሰው እንድንጓደር ነው። ከዚህ አንጻር ካየነው ደግሞ ከማህበረሰባዊ ጎጂ እሳቤ በላይ ፍቅር ኃይል ስላለው እሷ ለመሸሽ ብትሞክር እንኳን እሷን ለማግኘት እስከ መጨረሻው ድረስ ምናልባትም በውሸትም ቢሆን አለውበት አለው ብኖር ገኝበት አለው እስካለች ቦታ ድረስ ለመሄድ ያልቻለበት ምክንያት አንድ ደግሞ እሷ ደግሞ ምናልባትም የማህበረሰቡን እሳቤ ሰብራ እሱን ለማግኘት ለመወሰን ያልቻለችበት ምክንያት ብዙ ግልጽ አይደለም። ለምን በፍቅር ሚዛን ሲመዘን ውሃ የሚያነስ አይደለም። እውነት ለመናገር ለምን በትክክለኛው መንገድ ካየነው ፍቅር ከማህበረሰብ እሳቤ በላይ ነው። ፍቅር ከሰዋዊ አመለካከት በላይ ነው። ፍቅር እባላለሁ ከሚለው አሉታ በላይ ነው። ፍቅር ለግል ከመኖር በላይ ስለሌላው የመጨነቅ ጉዳይ ነው። ምናልባት ሲያገኘኝ ይጠላኛል ብሎ ላለመጠላትና ያንን የምንወደውን ሰው ከኛ ጋር ለማቆየት በውሸት ማባቢያና ፈጠራ ከማቆየት ይልቅ እውነቱን ተናግሮ ሰውየውን አግኝቶ ፍቅርን ገልጾ የሚመጣውን ነገር ለመቀበል መወሰኑ የተሻለ ነበር፣ ማለት ነው እና ከዚህ አንጻር ስናየው ከሰውነት በማህበረሰቡ እሳቤ ላይ ተመስርተን የማህበረሰቡ እሳቤ አካል ጉዳተኛ ከሌላው ማህበረሰብ ጋር እኩል ሆኖ ይኖራል፣ የትኛውንም ማህበራዊ ሕይወት መመስረት ይችላል የሚለው እሳቤ አለመኖሩ ልጅቷ እንደዚህ አይነት ውሳኔ ውስጥ እንድትገባ ቢያደርጋትም ግን በፍቅር ኃይልና በሰው መካከል ባለው ወይም ደግሞ ሰው ለፍቅር ፍቅር ደግሞ ለሰው በተሰጠው መስተጋብር መሰረት ካየነው አስር ዓመት ሙሉ ላለመገናኘት የሚያስችል በቂ ምክንያት ነው ወይ ብለን ስናስብ ፍቅርን የምንረዳበት መንገድ ሰዋዊ ነው ወይ የሚል ጥያቄ እንድናነሳ ያደርገናል እና አንዳንዴ በፍቅርና በውለታ መካከል ያለውን ነገር የመለየት ችግር እንዳለ በውለታ እና በይሉኝታ መካከል ያለውን ችግር መለየት እንዳለ በውለታና በፍቅር መካከል ያለውን ልዩነት መለየት እንዳለና በይሉኝታና በፍቅር መካከል ያለውን ልዩነት መለየት እንዳለ የሚያሳይ ነገር ነው። ለምን ፍቅር ቢሆን ኑሮ ያገናኝ ነበር። ውለታ አስሯትስ ቢሆን ውለታስ ቢሆን ፍቅር የመሰላት እንድንል የሚያስገድድ ነገር አለ። ለምን ውለታን በውለታ ስለሆነ የምንመልሰው። እንደዚህ አድርጎ ራሴን ደብቄው ዋሽቸው እሱ ለኔ ዋጋ ከፍሎ ሲያገኘኝ ያልጠበቃት ሰው ሁኜ ስገኝ ምን ሊል ይችላል የሚለው ነገር ሊያሳስበን ይችላል። ፍቅር ከሆነ ግን ፍቅር ማለት መስፈርቱ፣ አንዳንዶች በየዋህነት ፍቅር እውር ነው ይላሉ። የሚያቀርቡት ምክንያታቸው ምንድነው ሲባል ደግሞ ፍቅርን በሀብት ምንድነው፣ በአካላዊ ቁመና፣ በሌላ በዝና ስልጣን በሌላ ነገር ይለኩትና የማይመጥናትን ሰው አፍቅራ ተገኘች የማይመጥነውን ሰው አፍቅሮ ተገኘ ለማለት ሲፈልጉ ማየት ቢችል ኑሮ ከሌትን አያፈቅርም ነበር እከሌት ከከሌ ጋር ልትኖር አትችልም ነበር የሚል ምክንያት የሚያቀርቡ ሰዎች አሉ። እውነታው ግን ፍቅር ምጣኔ ሀብታዊ ነገር አይደለም፣ መሰረቱ ፍቅር አካላዊ ቁመን አይደለም፣ መሰረቱ ፍቅር ዝና አይደለም፣ መሰረቱ ፍቅር ስልጣን አይደለም፣ መሰረቱ ፍቅር መሰረቱ ሰው ሆኖ መገኘት ነው። ሰው የሆነ ሁሉ የመፈቀር ፀጋ ተሰጥቶታል። ሰው የሆነ ሁሉ የማፍቀር ፀጋ ተሰጥቶታል። ሰው የሆነ ሁሉ የመፈቀር ተፈጥሯዊ መብት አለው። ሰው የሆነ ሁሉ የማፍቀር ተፈጥሯዊ መብት አለው እና በዛ ሚዛን ካየ ነው ምናልባት በውለታና በፍቅር መካከል ያለውን ልዩነት ካለመለየት ወይም ደግሞ በይሎኝታና በፍቅር መካከል ያለውን ልዩነት ካለመለየት ማህበረሰቡ አትቺም ብሏት ሊሆን ይችላል። የማህበረሰቡ አሉባልታ ግን ፍቅርን የመሸፈን አቅም አለው ብዬ አላምንም በግሌና ስለዚህ በሰውነት ሚዛንና በሰውና በፍቅር መካከል ያለውን ተፈጥሯዊ መስተጋብር ስናየው ፍቅር ለማለት የሚያስደፍር ሆኖ አላገኘሁትም። እንደ ሰው ግን ያው ፈተናው ሊያጋጥም የሚችል እንደሆነ በተለይ በእኛ ዘመን የሚያጋጥም ጉዳይ መሆኑን ታዝበንበታል። ሶስተኛና የመጨረሻው ላነሳው የምፈልገው ነገር ምንድን ነው ካላችሁ ራስን የመሆን ችግር ይታይበታል። እንደተባለው ፍቅር ተፈጥሮዊ ነው። ፍቅር ለሰው የተሰጠ ነው። ፍቅር ስለ ሰው የሚኖር ነው። ፍቅር በሰውነት መካከል የሚኖር ነው። ፍቅር የሚመለክ አይደለም፣ የሚኖር ህይወት ነው። ፍቅር የሚነገርም አይደለም። ከመነገር በላይ የሆነ የሚኖር ህይወት ነው። ፍቅር ምንድን ነው የሚባለው ነገር የሚታይም አይደለም። በማይታይ ህይወት ውስጥ የሚታይ የህይወት ልምላሜን የማሳየት ተፈጥሯዊ ስጦታ ነው። ከዚያ ከዚያ አንጻር ካየነው ደግሞ ልጅቷ ስለ ፍቅር ብላ ራሷን መግለጹ የተሻለ ነበር። ሰውነትን አለመቀበል ምናልባትም መንፈሳዊ ጥንካሬያችን ሲዝል ለፈጣሪ ያለን ቅርበት ያን ያህል ሳይሆን ሲቀር ከፈጣሪ ጋር ያለን ቅርበት የደከመ ሲሆን የእምነት ዝለት ሲያጋጥመን ከምንከተለው ሃይማኖት ህግና ስርዓት ፈቀቅ ስንል በግዴለሽነትና በማህበረሰባዊ እሳቤ በልማዳዊ አካሄድ ስንመራ የሚያጋጥም ነገር ነው ያለው እና ከዚህ አንጻር ካየ ነው አካል ጉዳተኛ ስለሆነች ብቻ እናቃለው ብላ በመቁጠር ፍቅሯን ከማጣት ሰው ነኝ ብሎ ማሰቡ ይሻል ነበረ። ለምን ሰው ነኝ ብላ ያሰበችለት ከማንኛውም ሰው ጋር እኩል እንደሆነች አምና እውነታውን ለመጋፈጥ አንደኛ ላይ ለት ይችላል። እሷ እንዳሰበችው ላይሆን ይችላል። እንዳሰበችው ቢሆን እንኳን የእሱ የአስተሳሰብ ችግር እንጂ እሷ በተፈጥሮ ከሰውነቷ የጎደለ ነገር አለመኖሩ፣ ምናልባት ከአካሏ የጎደለ ነገር ይኖር ከመኖሩ ባሻገር ከሰውነቷ ግን የሚጎል ነገር አለመኖሩን ማሳየት ትችል ነበረ። ስለዚህ ከማህበረሰቡ ከሚሰጠን እሳቤ እኛ በተፈጥሮ ፈጣሪ የሰጠንን ነገር ተቀብለን ባለመኖራችን ምክንያት የማህበረሰቡን የተሳሳተ ግንዛቤ እውነት ሆኖ እንዲቀጥል የማድረግ ልማድ ውስጥ እንገባለን እና ከማህበረሰቡ እሳቤ በላይ እሷ ለማህበረሰቡ እሳቤ ተገዥ ሆና ከሰውነቷ አካል ጉዳተኝነቷ በልጦባት ሰውነቴን ማየት አይችልም አካል ጉዳተኝነትን ግን አካል ጉዳተኝነቴን ግን አይቶ ከእኔ ይርቃል የሚል እሳቤ ውስጥ ገብታ ሰውነቷን ክዳ ለአካል ጉዳተኝነቷ ቅድሚያ በመስጠቷ ምክንያት አስር ዓመት ሙሉ የምትወደውን ሰው እንዳለችው እንዳለችው ምናልባት ካልኩት ከሁለቱ ከይሉኝታ ከሁለት ባሻገር ፍቅር ከነበረ እንኳን ማድረግ እየቻለች እንዳታደርግ ሆናለች ማለት ነው። ምክንያቱም ፍቅር በነገራችን ላይ የመጣውን ነገር ለመቀበል የተዘጋጀ ንጹሕኛነትን የማጎናፀፍ ኃይልም አለው። አንዳንዴ ፍቅር ማፍቀር ተፈጥሯዊ እንደሆነ ሁሉ አለማፍቀርም ተፈጥሯዊ ነው። ያ ማለትም ማለት ነው። የወደድናቸው ሰዎች ሁሉ ላይ ወዱን ይችላሉ። ያሰብናቸው ሰዎች ሁሉ እኛ በምናስባቸው ልክ ላይ ያስቡን ይችላሉ። ያንን የመቀበል ስነልቦና ከሚያላብሱን ነገሮች አንዱ ሰውነን ብሎ ሰውነትን መቀበልና ፍቅርን በሰውነት ሚዛን መመዘን ነውና፣ በዚያ ልክ ስናየው ሰውነቷ ከአካል ጉዳተኝነቷ በላይ በልጦ ቢታያትና ማህበረሰቡ ለአካል ጉዳተኝነቷ ዋጋ ቢሰጥም ከሰውነቷ የሚያጎድለው አንዳች ነገር እንደሌለ ማመን ብትችል ኑሮ ይሄ ሁሉ አይመጣም ነበር እና ስለዚህ በየትኛውም ሁኔታ ውስጥ ብንኖር በየትኛው ፈጣሪ የሰጠን እኛነታችን ምናልባት በማህበረሰቡ እሳቤ፣ በሚነገሩ በዙሪያችን በምንሰማቸው ነገሮች ከሰው ያነስን የሚያስመስሉ አሉባልታዎችን የምንሰማ ብንሆንም ግን ለፈጣሪ ቅርብ ከሆንን በፈጣሪ መካከል፣ በፈጣሪ ፊት ለሰው የተለየ እይታ፣ ሰው በእሱ ፊት እኩል መሆኑን ለማወቅ የሚያስችል መንፈሳዊ አረዳድ ይኖረናል ማለት ነው። ያ ማለት ደግሞ እኛነታችን በሰው እንቀበላለን። ስለዚህ ከየትኛውም ሰው ጋር ለመገናኘት የሚያስችል ማህበራዊ ግንኙነትን መመስረት የምንችልበት ህይወት ውስጥ እንገባለን ማለት ነው እና እህታችን ያጋጠማት የማህበረሰቡን እሳቤ ገፍቶ መውጣት አለመቻል፣ ፍቅርን በትክክል አለመረዳትና የፍቅርን ኃይል ለመቀበል ዝግጁ አለመሆን፣ ከዚያም ባሻገር ደግሞ በአካል ጉዳተኝነቷ ምክንያት ሰውነቷን ዝቅ ማድረጓ ለዚህ ችግር አጋልጧታል ብለን እናስባለን። እንደ ሰው ግን ማሰብ ያለብን፣ እንደ ሰው መግባባት ያለብን፣ እንደሰው መነጋገር ያለብን፣ እንደ ሰው መተያየት ያለብን የፍቅር መስፈርቱ ሰውነት እንጂ ዊ የሚታይ የሚጠፋ ነገር አለመሆኑን መረዳት ያስፈልጋል። እንደዚያ ቢሆን ኖሮ በብዙ መንገድ የተሳካላቸው ሰዎች ፍቅር ጎሏቸው ሰላም አያጡም ነበረ። በብዙ መንገድ ዝና ላይ ያሉ ሰዎች፣ ብዙሃኑ የሚያውቋቸው ሰዎች፣ ነገር ግን እነሱን በታወቁበት ልክ የእነሱን ሀሳብ የሚያውቅላቸው ሰው አጥተው ፍቅር ርቋቸው ሰላም ጠፍቶባቸው ሲባዝኑ፣ ሲያዝኑ፣ ሲተክዙ አይኖሩም ነበር እና የፍቅር መስፈርቱ ሰው መሆኑን ልናውቅ ይገባል የሚል ሀሳብ ስላለን ነው። በሌላ መረጃ እስከምንገናኝ ቸርን ሰንብት።